ሰላም እንዴት ናችሁ? ስለ ስደት፣ አዲስ ስደት ያሰቡ ሰዎች ብዙ በውስጥ ይጽፉልኛል። ስልኬ ከማህበራዊ ሚዲያ ላይ እየወሰዱ ይደውሉልኛል። እንዳማከራቸው እንደመክራቸው፣ ብዙ ሰዎች ያናገሩኛል። አንድ አባባል አለ አይደል፣ የሆነ ምጣድ ግሎ እያለ በጋለበት ሰዓት ዝም ብለህ በእጅህ ብትይዘው ምንድነው የሚሆነው? ይፈጅህልህ እጅን ያቃጥላል። በአሁኑ ሰዓት የትኛውም ሀገር ለስደት መሄድ እንደዛ ነው። በጣም የተጋጋለ የስደተኛ ጥላቻ በሁሉም ሀገር በሚባል በምዕራባውያን በጠለ ሀብታም በሚባሉ ሀገሮች ውስጥ በጣም ሰፍነዋል። አብዛኞቹ ሀገሮች ደግሞ ህግ እያረቀቁ ነው፣ ስደተኛ ላለመቀበል ከዚህ በኋላ አንቀበልም የሚል ህግ እያረቀቁ ነው። በዚህ ጊዜ መሰደድ ማለት እውነት ንገሩኝ ካላችሁ መረገም ነው። ስደት ላይ በጣም ወሳኝ ነገሮችን ከዚህ በፊት ተናግሬ ያለው የመኖሪያ ፈቃድ የሚባል ነገር አለ። እሱ ካልተሰጠ ምንም አይደለም። ከእንደገናም ደግሞ ዲፖርቴሽን አለ። እስከዛ አንድ ዓመት ሁለት ዓመት የሆነ ማጎሪያ ውስጥ ታጉረ፣ ከዛ በኋላ ወደ ሀገር ትመለሳለህ። ሊሰደድ የሚሞክረው ሰው እኮ መካከለኛ ኑሮ ያለው ሰው ነው አይደለ? የሆነ የተወሰነ የሚንቀሳቀስ ሰው ነው እንጂ የዕለት ጉርስ የሌለው ሰው ትራንስፖርት ክፍለ ሀገር መሄጃም የለውም። እና በህገወጥም በህጋዊ መንገድ ሊሄድ ብሎ የሚያስብ ሰው የሆነ ጥሪት ያለው ሰው ነው። ጥሪትህን ታጣለህ። ጤናህን ህይወትን የምታጣበት ብዙ እድል አለ። በጣም ብዙ ብዙ ሊነገሩ የማይችሉ አደጎች አሉ። በፊት የነበሩ የመንገድ ላይ አደጎችን ያው እኛ ሀገር ውትድርና እንደሚሄድ የመዳንና የመትረፍ ያህል ስለሆነ እሱን ማስረዳት አያስፈልግም። አሁን ሰለጠኑ የተባሉት ሀገሮች ላይ ሄደ መኖር ማለት አዲስ መጥ የሆነ መኖር ማለት በጣም ከባድ ጊዜ ነው። በጣም ከባድ ጊዜ ነው። አንዳንድ ሰዎች ምን አሉኝ፣ ስዊድን ከዚህ በፊት ወረቀት አትሰጥም ብለኝ ነበር እና አሁን በቅርብ ቀን ሲሰጥ አይተናል ብሎ የአንድ ሰው ቪዲዮ ላኩልኝ። አንድ ወንድማችን አሹካ የሚባል ልጅ ከዚህ በፊት ጣሊያን ሀገር ዩኒቨርሲቲ ይማር የነበረ አጊቱ የምትባል እህታችን እዛ በአንድ ጋናዊ ከተገደለች በኋላ በጣም ታታሪ እህታችን የእሷን ጉዳይ እየተከታተለ በመዘገብ በዛው መክሊቱ ስለነበረ ፌመስ የሆነ ልጅ ነው። ከዛ ፖለቲካው ላይ አክቲቭ ሆኖ ኢትዮጵያም ገብቶ ወጥቶም የፋኖን ትግል የሚል በመደገፍ የተለያዩ ተቃዋሚ ሰልፎችን የሚያደራጅ ከፊት የሚታይ በቃ ፐብሊክ ፊገር የሆነ ሰው ነው። እሱ ወረቀት አገኘ ማለት ሁሉም ሰው ያገኛል ማለት አይደለም። ከሚሊዮኖች እንደ አንድ ሰው ቁጠሩት። የታወቀ ግልጽ የሆነ እንቅስቃሴ የነበረው ነው። ለረጅም ጊዜ የቆየ ነው። ማስረጃዎቹ አሉ። ቪዲዮዎቹ ይታያሉ። ተከታዮች ብዙ አሉት። ስለዚህ እሱ በትክክል ፖለቲካውን ደግሞ የተማረም ሰው ስለሆነ እንዴት እንደሚያስረዳ ያውቃል። ስለዚህ እሱ አገኘ ብላችሁ እናንተ ወረቀት ይገኛል ብላችሁ አትውቱ። አሁን ኔዘርላንድ ባለፈው፣ እኛ በሀገር ቤት ሆላንድ የምንላት ሀገር፣ ስደተኛ እንደማትቀበል አረጋግጣለች። ሌሎች የአውሮፓ ሀገሮች ሁሉም በሚባል ደረጃ ስደተኛ ላለመቀበል ረቂቅ ሕግ አውጥተው የፓርላሜንታቸው ላይ እየተወያዩበት ነው። ስለዚህ አንቀበልም ካሉ አይቀበሉም። በፊት ስለሚቀበሉ ነው የተቀበሉ ካልተቀበሉን ደግሞ በሰው ሀገር የመኖር መብት የለንም መንገድ ላይ ስቴት ትያዛለህ ዶክመንት ትጠየቃለህ ብትኖር እንኳን የሚያኖር ሰው ቢኖር በጋብቻ በስራ ኮንትራት በቤተሰብ ይሄ የቤተሰብ ልጅ እናት አባት ላምን እንደዚህ ብሎ የሚመጣ ካልሆነ በጋብቻ የሚመጣ ካልሆነ ወይም እዛም ሆናችሁ የስራ ኮንትራት አገኝታችሁ በስራ ተወዳድራችሁ የስራ ቅጥር ኮንትራት አድርጋችሁ ካልመጣችሁ በስተቀር በአሁን ሰዓት ስደት የምትሞክሩ ሰዎች ፕሊስ ፕሊስ ፕሊስ ፕሊስ፣ ትጸጸታላችሁ ለመጸጸትም እድል አታገኙም። እድል አታገኙም ለመጸጸት። እኔ ምንም ስለሚጎልብኝ አይደለም፣ ምንም አይጎልብኝም። ምክንያቱም በጣም ብዙ አመቴ ነው ከተሰደድኩ፣ ሲስተሞቹን አውቄያለሁ። ጎንበስ ቀና ብዬ ተቸግሬ ቀኖችን ላሳልፍ ይችላሉ። ከኔ ጋር አታያይዙት። እናንተ ስለመጣችሁ ምንም አይጎልብኝም። ከሌላው ዓለም ከሚመጣው ሰው አንጻር ከኢትዮጵያ የሚመጣው ሰው በጣም ትንሽ ሰው ነው። ስለዚህ ከኔ ጋር አታያይዙት። እኔ እውነቱን ልነግራችሁ ፈልጌ ነው። ስደት በዚህ ሰዓት መረገም ነው፣ መረገም ነው። አንዳንድ ሰዎች ጭራሽ ከሀገር ሀገር ለመቀየር ከጀርመን ከፈረንሳይ፣ ከጣሊያን ወደ እንግሊዝ ሀገር የመጡ ነበሩ። እነሱ ቪዲዮ ሲሰሩ አያለሁ የሚበሉቱ ናተው። ደጅ እየተኙ ነው። ምክንያቱም ጭራሽ ምንድን ነው ቅብጠት ነው፣ ከአንድ ሀገር አንድ ሀገር ማማረጥ። በአሁን ሰዓት የለመጥኩ ሀገር፣ ትንሽ አፍ ቋንቋቸውን የምታውቀው ሀገር ካለ እዛ ቦታ ነው መቆየት ያለበት። አንዳንዴ ጥሩ አይደሉም ሁኔታዎች፣ ጥሩ ባልሆኑ ጊዜ ደግሞ ማድፈት ጥሩ ነው። እባካችሁ አሁን የስደት ጊዜ አይደለም። የፖለቲካው እምብርት የፖለቲካው መዘውር በአውሮፓና በሰለጠኑ ሀገራቶች ስደተኛ ሆነዋል። እንደ ድሮ በቃ አይዲያ ጨርሷል። ኢኮኖሚ ምናምን፣ ፖለቲካ፣ ዲሞክራሲ፣ ሕግ የሚለው ነገር አሁን እየሞተ ነው። ስደተኛ እና ስደተኛ ብቻ ነው ለመመረጥ መንገዱ። ፖለቲከኞች የፈለጉ ጥሩ ቢሆኑ የሕዝብ ጫና አለባቸው። ሕዝቡ ስደተኛ ጠልቷል። ፖለቲከኛውን ደግሞ በዲሞክራቲክ ሀገሮች የሚመርጠው ሕዝቡ ነው። ህዝቡ ስደተኛ አስወጣልኝ እንዳይገባም አድርግ ካልሆነ አልመርጠህም ነው የሚለው ስለዚህ ስልጣን የሚፈልጉ የዛ ሀገር ፖለቲከኞች አማራጭ ስለሌላቸው ህዝቡ ያለውን ነው የሚያደርጉት መንግስታት አይደሉም ህዝብ ስደተኛ የጠላው ህዝቡ ነው የጠላው ለምን ኢኮኖሚ ወርደዋል ስራዎች እየተዘጉ ነው ሀብት አንሷል ሀብት ሲያንስ ሰው ነጭናጫ ይሆናል ችግር ሲኖርበት ሌላ ሰውን ነው ምክንያት የሚያደርገው ለማጣታቸው ለመቸገራቸው የመጣን ሰዎች ስራቸውን ስለቀማናቸው አድርገው ነው የሚያሰቡት ስለዚህ በዚህ ጊዜ ለመሰደድ የሚወጣ ሰው በህይወቱ የቆረጠ ሰው ነው። በቃ ሊያልፍልኝ ነው ብለህ እንዳትወጣ ወንድሜ፣ እህቴ፣ መጥፎ ጊዜ ነው። ይህን ጊዜ አሳልፉት። ነገ ሌላ ቀን ነው። ስደት ግን ጥሩ አማራጭ አይደለም። ከዚህ በኋላ እንደዚህ ያልኳቸው እኔ ተሰድጄ የመጣው ሰው ሆኜ ነው፣ ከጊዜ ጊዜ ካየሁት። ነገር ግን ተነስቼ ይሄን መናገር ነበረብን። ስላዳመጣችሁ አመሰግናለሁ። እግዚአብሔር ይስጥልኝ።